ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የሊቃናት ሚዲያ ተመልካቾቻችን እንደምን ሰነበታችሁ? ይህ ሊቃናት ሚዲያ ነው። በዚህ ሚዲያ ውስጥ እንግዲህ በርካታ ሃይማኖታዊ ይዘት ያላቸውን መጻሕፍቶች በትረካና በትምህርት መልክ ወደ እናንተ የምናደርስበት ሚዲያችን ነው። ለዚህ ሚዲያ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም፣ እግዚአብሔር ከሁላችን ጋር በስማ በወሎ መንፈስ ቅዱስ አሐዱ አምላክ አማስሩ ወሰኒው ለሰኔ በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም፣ ሰኔ 12 በዚህች ቀን የከበረ የመላእክት አለቃ የመላኩ የሚካኤል የመታሰቢያው በዓል ይከበራል። የሚያከብሩት ምክንያት እንዲህ ነው። እስክንድሪያ በምትባል ሀገር አክላው ጥራ የተባለ ንጉስ የንጉስ በሊሞስን ልጅ ዙሃል በሚባል ኮከብ ስም ያሰራው ታላቅ ምኩራብ ነበረና በየዓመቱ ሰኔ በባተ በ12 ቀን በዚያ ምኩራብ ህዝብ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም ምኩራብ ውስጥ ዙሃል የሚባል ታላቅ የነሐስ ጣዖት ነበረና በዓሉ በሚከበርበት ዕለት ብዙ ፍሪዳዎች ያርዱለት ነበር። አባ አለስክንድሮስ እስከተሾመበት ዘመን ድረስም ለዚያ ጣዖት እንዲህ ሲናገሩ ኖሩ። ይኸውም ሦስት መቶ ዓመተ ምሕረት ተፈጽሞ በአራተኛው ምዕት ውስጥ ነበረ። አባ አለስክንድሮ ጳውሎስ በእስክንድሪያ ከተማ ሊቀ ጳጳስና በተሾመ ጊዜ ጻድቁ ቆስጠንጢኖስ በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋ ያን ጣዖት ሊሰብሩ ወዶ ሳለ ጎስቋላች ሰዎች ከለከሉት። እንዲህም አሉት። እኛ በዚህ ቦታ በዓልን ማክበር ለምደናል። እንሆ በአንተ በፊት 18 ሊቃነ ጳጳሳት አልፈዋል። ይህንም ልማዳችን አንለውጥም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸው። ስሕተታቸውንም በመግለጥ እንዲህ ብሎ አስተማራቸው። ይህ ጣዖት የሚጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣንን ያመልካል። ምስክሬን ብትሰሙ ቀድቦ እንደነበር አድርጌ ይህንን በዓል ሰራላችኋለሁ። ይኸውም ጣዖቱን እንድንሰብሮ፣ ምኩራቡንም እንድንባርከው እና በከበረ መልአክ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህንን ታላቅ በዓል እንሰራለን። የሚታረዱትን ምላሞችና በጎች ለድሆች ለጦም አዳሪዎች ለችግረኞች በከበረ መልአክ ስም ምግብ ይሁን። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለ እኛ ይማልዳልና። ይህንንም ብሎ በዚህ በጎ ምክር አስወገዳቸው። እነርሱም ታዘዙለት። ከዚህም በኋላ ያንን ምኩራብ አድሰው በዚህ በከበረ መልአክ የመላእክት አለቃ ሚካኤል ስም ቤተክርስቲያን አደረጉለት። በዝችም ዕለት አከበሯት። እርሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ኑራ ከዚያ በኋላ አፈረሷት። ይህም በዓል ተሰራ እስከ ዛሬም ጸንቶ ይኖራል። ዳግመኛም በዚች ዕለት የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይገባዋና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረት ሁሉ ይለምናል፣ ይማልዳል። የዚህ የከበረ መላእክት አለቃ ቅዱስ ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም ይህ አንዱ። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ መላእክት አለቃ በዓሉ መታሰቢያ በየወሩ በአስራ ሁለት ቀን ይልቁንም በሰኔና በህዳር ወር አብልቶ ያከብር ነበር። በጎረቤቶቹ ርኅራኄ የሌለው አንድ ባለጸጋ ሰው ነበረ። ይህም እግዚአብሔርን የሚፈራ ሰው የከበረ መልአክ የሚካኤልን በዓል በሚደረግበት ጊዜ ይጠላውና ያቃለው ነበር ለድሆች ስለ ይዘባበተው ነበር። የህይወቱ ዘመንም ተፈጽሞለት የሚሞትና ከዚህም ከኃላፊው ዓለም ድካም የሚያሳርፈው ጊዜ ሲቀርብ የክብር መልአክ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘውን ቀበሩት። ሚስቱም ጸንሳ ነበረች። የመውደጃዋም ጊዜ ደርሶ ምጥ ያዛት፣ በታላቅ ጭንቅ ውስጥ አለችም እንዲህ ብላ ጸለች። እግዚአብሔር መልአክ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንን ባለችው ጊዜ በቤቷ ውስጥ ብርሃን በራ። ከችግርም ዳነች፣ ወንድ ልጅንም ወለደች። እግዚአብሔር መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው፣ ወራሽ የሌለውን የዚህን ባለጸጋ ገንዘብና ሀብት ጥሪት ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል እና። ባለጸጋውም በቤቱ በአልጋው ሳለ ጌታ ጆሮውን ከፍቶለት ይህንን ነገር ከመልአኩ ሰማ። ይህንን በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህም በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጪኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ለአንቺም ሀያ ወቄት ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም ሃያውን ወቄት ወርቅ ሰጣት፣ ልጇንም ወሰደው የምሻውም ተፈጸመልኝ ብሎ ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አስገብቶ ዘጋበት፣ እስከ ባህርም ተሸክመው ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያም ሀገር የሀያ ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበረና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንንም ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቡናው ሀሳብ አሳደረበት። ወዲያውኑ ተነስቶ ወደ ባህሩ ሄደና አንድ ዓሳ የሚያጠምድ ሰው አገኘ። አሳ አጥማጁን መረቡን በእኔ ስም ጣል፣ የሚያዘውን አሳ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘለት። ዋጋውንም ሰጥቶ አሳውን ተቀበለ። አሳውንም ይዞ ወደ ቤቱ ሄደ። ለእራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ የሳጥን ይከፍተው ይሆን አለ። በሳጥን ቀዳዳ በአስገባው ጊዜ ፈጥሮ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንን አመሰገነ። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናት በኋላም ያ ባለጸጋ ተነስቶ ወደዚህ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂ ደጅ ደረሰ። በግ ጠባቂውም እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራይን እንሰጣለን አለው። በግ አርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚህ አደረ። እራት በሚቀርብበት ጊዜ ህፃኑ ባህራን ብሎ ጠራው። ባለጸጋውም ሰምቶ ይህን ብሎ ጠየቀው ባለጸጋውም ሰምቶ ልጅ ነውን ብሎ ጠየቀው። በጠባቂውም አዎታና ሕፃን ሆኖ ሳለ ከባህር አግኝቸዋለሁና እና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘው አለው። እርሱም ከሀያ ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህራ የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂው እንዲህ አለ፣ እገሊት ወደምትባል ሀገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅን እንድትሰጠኝ ዘንድ ሻለው። እኔም የድካምን ዋጋ ሀያ ወቄት ወርቅ ሰጣለሁ አለ። ብላቴናው አባት ስለ ገንዘቡ ደስ ብሎት ልጁ ባህራን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤት ይልከኝ ዘንድ ና፣ ወደ ቤት በሰላም ትመለሳለህ። ባህራንም አባቴ ወይ እሺ፣ በጎ ያዘዝከኝን ሁሉ አደርጋለሁ አለ። ያን ጊዜም ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈለት። ይቺ ደብዳቤ በብታንባት ጊዜ ደብዳቤዋን ይዞ የመጣውን ገድለ በጉድጓድ ውስጥ አለው። ማንም አይወቅ መካከላቸው የሚታወቅበትን ምክንያት ጽፎ አሸጋት፣ ለባህራን ሰጠው። ለመንገዱ የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ ያስኮ ምንድነው? አለው። ወደ እገሌ ሀገር ወደ ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ ያሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜ የከበረ መልአክ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፈንታም በንፋት ለውጦ እንዲህ ብሎ ጻፈች። ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይህች ደብዳቤ ደርሳ በምትነበብበት ጊዜ ልጅ እገሊትን አጋቡት በውስጥና በውጭ ያለ ንብረትና ጥሪትን ወንዶችና ሴቶች ባሮቹን ጠቅላላ ንብረቱን አውርሸዋለሁ እና የፈለገው እንዲያደርግ ስልጣን ሰጥቸዋለሁ። እኔንም አትጠብቁኝ እኔ ብዙ ዘገያለሁ። የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይህች ምልክት እንኋት። ከዚህ በኋላ አሽጎ ለባህራን ሰጠውና በወደ ባለጸጋው ቤት ሄደና፣ ይህች ደብዳቤ ለሹሙ ስጠኝ። በጎዳናም እኔ እንዴ እኔ እንደተገናኘው አትንገረው፣ እንዳይገለይ ይህንን የሞት ደብዳቤ ለውጭ አልለታለሁና አለው ባህራን እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበበ ጊዜ በመካከላቸው ያሉ ምልክት አገኘ፣ አስተውሎ እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅ ዘንድ እንደሚገባ በቤተክርስቲያን ስርዓት በተክል የባለፀጋውን ልጅ አጋቡት። አርባ ቀን ያህልም ደስታና ሐሴት እያደረጉ ኖሩ። ከዚህም በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዝራ ድምፅ ሰምቶ ይህ የምሰማው ምንድን ነው ብሎ ጠየቀ። እርሱም ስሙ ባህራን የተባለ የአንተን ደብዳቤ ላመጣው ጎልማሳ ሰው ልጅ ነገሪትን አጋቡት ነው፣ ለአርባ ቀናት በሰርግ ላይ ነው። ገንዘቡን ጥሪቱን፣ ሁሉ ወንዶችና ሴቶች ባሮች አንተ እንዳዘዝክ ሰጥተውታል አለው። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ወተ። ባህራንም በጎ ስራን የሚሰራውን የተገለጠና ከመገደል ያዳነው የመላእክት አለቃ የከበረ መልአክ ሚካኤል እንደሆነ ሊገድለው የሚሻው የባለጸጋው ጥሪቱ ያወረሰውን እርሱ እንደሆነ ተረዳ። የዚህም የከበረ መልአክ የመላእክት አለቃ ሚካኤል መታሰቢያ በየወሩ ያደርግ ጀመር። ቤተክርስቲያን ሰራለት። የቅዱስ ሚካኤልን ስዕልንም አስሎ በቤተ ክርስቲያን ውስጥ አደረገ። ከእርሱም ብዙዎቹ ድንቅ ተአምራት ተገለጡ። ባህራን ቅስና ተሾመ፣ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ በመላእክት አለቃ በቅዱስ ሚካኤል አማላጅነት ከእናቱ ከአባቱ ከልጆቹ ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳበት ቀን ይህ ክቡር መልአክ ሚካኤል በውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳን በምድር መታሰቢያን የሚያደርጉትን ትምህርልኝ ዘንድ ፈጣሬ ሆይ እኔ አገልጋይና መልእክተኛ ከቸርነትህ እለምናለሁ። አንተ ማሪ ቅርብ አይነእና። የክብር ባለቤት ጌታችን እንዲህ ብሎ ይመልስለታል፦ የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል ሶስት ጊዜ በክንዶች ተሸክመ እንድታወጣ እኔ አዝይሃለሁ። ይህንን በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ የሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነሱም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ መላእክት አለቃ ሚካኤል የበዓሉን መታሰቢያ ለማድረግ መታገል ይገባልና እሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ የሚጠብቁት ዘንድ ኃጢአታቸውንም ያስተሰሪ ዘንድ መከራቸውን ያርቅ ዘንድ የምድራቸውን ፍሬ ይባርክ ዘንድ ፈቃዱንም ለመስራት ይረዳል ዘንድ ከእኛ ወገን የሞቱትን ረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሚሄዱ አባቶቻቸውን፣ ወንድሞቻቸውን ወደ ቤታቸው በሰላም በጤና ይመልሳቸው ዘንድ በመካከላቸው ፍቅር ያደርግ ዘንድ እስከ መጨረሻ የተወቅቅታ ድረስም በቀናች ሃይማኖት ያጸና ዘንድ በእግዚአብሔር ፊት ስለ እኛ ይማልልንና የክርስቶስ ወገኖች የሆኑት ወግመ ኳንቶች በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖት ይመልሳቸው ዘንድ ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚካኤል አማላጅነት ይማረን፣ በረከቱን ከኛ ከእኛ ጋር ትሁን ለዘላለሙ አሜን። ሰላም ለሚካኤል መሃሪ ውእቱ ወታዘዝ ለሰብ በዲበ ሰናይቱ ለቀረዝንቱ መላክ ዝንቱ መልአክ በድምፀ ንፋቱ በከመ ኮነ ቀዳሜ ውስተ ሰማያት እርግቱ ለእግዚአብሔር ይከውን ዳግም መምጻቱ። ዳግመኛም በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚባል የቅድስ አፎሚያ የእረፍቷ መታሰቢያ ሆነ። ይህም ሰው በየወሩ ሶስት በዓላትን እያከበረ ኖረ። እንዲህም ክብር ይግባውና ጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በሀያ ዘጠኝ ቀን የእመቤታችን የቅድስት ድንግል ማርያም በዓል መታሰቢያ በየወሩ በ21 ቀን የከበረ መልአክ ታላቅ የሆነ ቅዱስ ሚካኤል በዓል መታሰቢያ በየወሩ በአስራ ሁለት ቀን ናቸው የሚሞትበት ጊዜውም ሲደርስ እርሱ ሲሰራው የነበረው ምጽዋትን ይልቁንም እሊህ ሶስቱ በዓላት እንዳይታጎሉ ሚስቱ ቅድስት አፎሚያን አዘዛት እርሷም የከበረ የመልአኩ የቅዱስ ሚካኤል ስዕል ያስልላት ዘንድ ባሏን ለመነችው እርሱ አሰርቶ ሰጣትና በቤቷ ውስጥ በክብር አኖረች። ባሏም ካረፈ በኋላ ባሏ ያዘዛትን መስራት ጀምራለች። ሰይጣን ግን ቀናባት። በመበለት ሴት መነኩሲት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት። እኔ አዝንልሻለሁ፣ ራራልሻለሁ። ገንዘብሽ ሳያልፍ፣ የልጅነትሽ ወራት ሳያልፍ አግብተሽ ልጅ ትወልድ ዘንድ መክርሻለሁ። ባልሽም መንግስተ ሰማያት ወርሷል፣ ምጽዋትንም አይሻም። አፖሚያም እንዲህ ብላ መለሰችለት። እኔ ከሌላ ሰው ጋር ላልነጋገር በእግዚአብሔር ፊት ቃል ኪዳን አድርጊያለሁ እግቦችና መንጢጦች እንኳ ሌላ ባለ ያውቁም፣ በእግዚአብሔር አርአያ ከተፈጠረ ሰው ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አርአያውን ለውጦ በእርሷ ጮኸባት፣ እንዲህ አላት፦ እኔ በሌላ ጊዜ እመጣለሁ። እርሷም የከበረች የመልአኩ የቅዱስ ሚካኤል ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 ቀን የከበረ የመላእክት አለቃ የሚካኤል በዓል የሚከበርበት ዕለት፣ እርሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎሚያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ቅዱስ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና፣ እርሱም ይህንን መመጽወትሽ ትተሽ ለአንድ ምዕመን ሚስት ሆኝ ዘንድ ጌታ አዟል። ባል የሌላት ሴት መልህቅ የሌለው መርከብን እንደምትመስል ወቂ እንደ አብርሃምና እና ያዕቆብ እንደ ዳዊት እንደ እነርሱ ያሉ ብዙ ሴቶች እንደገቡ እግዚአብሔርም ደስ እንዳሰኙት ከብሉይ ኪዳን መጻሕፍት ጥቅሶችን ያመጣላት ጀመር። ቅድስት አፎሚያን መልሳ አንተ የእግዚአብሔር መልአክ የመስቀል ምልክት ከአንተ ጋር ወዴት አለ? የንጉስ ጭፍራ የሆነ ሁሉ የንጉስ ማህተብ ሳይዙ ወደ ሌላ ቦታ ይሄዳልና አለችው። ሰይጣኑም ይህንን በሰማ ጊዜ መልኩን ለወጠና አነቃ። እርሷም ወደ ከበረ መልአኩ ወደ ሚካኤል ጮኸች፣ ወዲያውኑ ደርሶ አዳናት። ያንንም ሰይጣን ይዞ ይቀጣው ጀመረ። ሰይጣኑም ጮኸ፣ ማረኝ ያለ ጊዜ አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሷልና እያለ ለመነው። ከዚያም ተወውና አባረረው። የከበረ መልአክ ሚካኤልም እንዲህ አላት። በጼታፎሚያ ወይ ሂደሽ የቤትሽን ስራ አዘጋጀ አንቺ ግን ከዚህ ዓለም በሞት ትልኛለሽ፣ እና እንሆ እግዚአብሔር ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን አዘጋጅቶልሻል። ይህንን ብሎ ሰላምታ ሰጣት ወደ ሰማይ አድረገ። የበዓሉም ዝግጅት እንደሚገባ ከተፈጸመ በኋላ ወደ ኤጲስ ቆጶሳት ወደ ካህናት ላከ። ወደ እርሷም በመጡ ጊዜ ለድሆች እና ለጦም አዳሪዎች ሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ መልአክ ቅዱስ ሚካኤልን ስም አንስታ ታቅፋ ሳመች። ያን ጊዜም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። የዚህ የከበረ መልአክ የቅዱስ ሚካኤል ረዴቱ ኃይል በሁላችን ጋር ይኖር ለዘላለሙ አሜን። ሰላም ለአፎሚያ ዘሙ አቶ ለመስቴማ በቃለት ትዕይንት ሶበ ተቃውማ በዛቴ ለዘከመ አደማ ስሎ ለሚካኤል እንዘታ ነብር በፍጽማ ውስተ ዘለዓለም ረት ፈለሰት እምፃማ። በዚችም ዕለት ለአባቶቻችን ሊቃደ ጳጳስ ስድስተኛ የሆነ የእስክንድርያው ሊቀ ጳጳስ አባ ዮስጦስ አረፈ። ይህም የከበረ አባት ከእስክንድሪ ሀገር ሰዎች የተማረ አዋቂ ሰው ነበረ። እርሱም ከእናቱና አባቱ ከሌሎች ብዙዎች ሰዎች ጋር የክርስትና ጥምቀትን ወንጌላዊ ማርቆስ አጠመቀው። ከዚህም በኋላ አናጉንስትነት ሾመው። ከአናጉንስትነቱ በኋላ ዲቁና ሾመው። ከዚህም በኋላ በሌላ ጊዜ ቅስና ሾመው። በቅድስ አትናሲዎስ ዘንድ እያገለገለ የቤተክርስቲያን መጽሐፍት በመማር አደገ። ህዙም ሁልጊዜ ጊዜ ይመክራቸው፣ ይገስሳቸው፣ ያስተምራቸው በቀናች ሃይማኖቱ የሚያጸናቸው ነበር። አባ ብርሚዎስን ባረፈ ጊዜ ያለፈቃዱ። ወስዶ በእስክንድሪያ ከተማ ሊቀጵጵስና ሾሞት በግብፅ ሀገር ያለችው ቤተክርስቲያን በመልካም አጠባበቅ እንደሚገባ ጠብቋት በወንጌላዊ ማሪቆስ ወንበርም አስራ ሁለት ዓመት ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለዮስጦስ ማርቆስ ዘአቅመቆ ምስለ አቡ ወሙዝ አስተቋጸሎ ረሲኦ በንጽህ ወበቅድስና ልሂቆ በዛቲ ዕለት ዘአልቦ ናፍቆ በድሮ ፈጸመ ወሰለ ጠጻሕቆ በዚችም ዕለት ለአባቶቻችን ሊቃነ ጳጳሳት 67ኛ የሆነ የእስክንድርያ ሊቀ ጳጳስ ቄርሎስ አረፈ። ከእርሱም አስቀድሞ የከበረ አባ ገብረ ክርስቶስ ባረፈ ጊዜ የኤጲስ ቆጶሳት እና የሕዝብ አለቆች ተስማምተው ወደ አስቄጥስ ወደ አባ መቃርስ ገዳም ወጡ። ለዚችም የከበረ ሹመት የሚገባ እየመሩ ሁለት ወር ያህል ኖሩ። በአባ ዮሐንስ አጽር ገዳም የትንቢት መንፈስ ያደረበት ስሙ ገብረ ክርስቶስ የሚባል አንድ ሰው ነበረ። ለእርሱም የእግዚአብሔር መልአክ ተገልጾለት እንዲህ አለው፣ ለኤጲስቆጶሳቱ ለዚች የከበረ ሹመት የሚገባ ስሙ ጋርጊ የሚባል በመካከላቸው አለና አትዘን ብላቸው አለው። ያን ጊዜም ቅዱስ ገብረ ኢየሱስ ይህንን ነገር ነገራቸው። ከዚህም በኋላ ይህንን አባት ይዘው ያለ ፈቃዱ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳስና ሾሙት። እርሱም እጅግ አዋቂ ነበርና በሹመቱ ዘመን ቤተክርስቲያን ደስ ተሰኘች። ኤጲስቆጶሳት፣ ቀሳውስትና ዲያቆናት ሾመ። ብዙዎች አብያተ ክርስቲያናት አደሰ። ከዚህም በኋላ ለኢትዮጵያ ሀገር አንድ ጳጳስ ሾመ። በእውቅና በደግነቱ እጅግ ደስ ተሰኘ። ብዙዎቹም ከክፉ ስራቸው ወደ በጎ ስራ መልሷቸው እግዚአብሔርን የሚፈሩ ሆነዋልና በበጎ ስራቸውም ጸንተዋል እና ለንጉሱም እንዲህ ለመኳንቶቹ ብዙ ሚስቶች ነበሯቸው እርሱ ስላስተማራቸው እና ስለገሰጻቸው ሚስቶቻቸውን አሰናብተው እንደህጉ በየአንዲት ሴት ጸኑ። የከበረ አባ ቄርሎስ 11 አመት ዓመት ከ3 ወር ተኩል ሲፈጸምለት ስጋውና ደሙ ተቀብሎ በሰላም አረፈ። ስጋውም ወደ አስቄት ገዳም ወደ አባ መቃርስ ደረሰ ተሸክሞ ወስዶ በከበረ ሊቃነ ጳጳሳት አጽም ጋር አኖሩት። ምስጋና ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለቄርሎስ ለወስዲክ በጵስና ዘኮነበትን ተብሲ ቤተብሲ ጻድቅ ለዝም አይምርት እም እምስባተ ዓለም ሩቅ ወውይስ ቃሉ ለምለሙ አጽውቅ ወበትምህርቱ ነበሩ ወልህቁ ደቂቅ ዳግመኛ በዚህች ዕለት የተከበረ እና የተመሰገነ በሰማያት ያለ ሚስጥርን ያየ የኢትዮጵያ ንጉስ ላሊበላ የረፍቱ መታሰቢያ ሆነ። ይህንንም ቅዱስ ወላጆቹ በወለዱት ጊዜ እግዚአብሔርን በመፍራት በበጎ ስራ ሁሉ አሳደጉት። አድጎ አካለ መጠን በደረሰ ጊዜ ታላቅ ወንድሙ ንጉስ ከናበት መልእክተኞችንም ልኮ ወደ እርሱ አስመጣውም። ምክንያትንም ሽቶ ከሶስት ሰዓት እስከ ሰባት ሰዓት እንዲገርፉ አዘዘ። ከዚህም በኋላ በፊቱ እንዲያቆሙለት አዘዘ። በአቆሙትም ጊዜ የደረሰበት ጉዳት እንደሌለ አይቶ ንጉሱን በቋንቶቹን ሁሉ አደነቀ። የእግዚአብሔርን መልአክ ከመገረፍ ሰውሮታልና። ከዚህም በኋላ ወንድሙ ንጉስ በአንተ ላይ ስላደረግኩት ክፉ ስራ ወንድሜ ይቅር በለኝ ብሎ ለመነው፤ እርስ በርሳቸው ታረቁ። ከዚህም በኋላ የእግዚአብሔር መንግስት አወረሰው። መንግስትንም በያዘበት ጊዜ እግዚአብሔርን በሚያገለግልበት ስራ በረታ። ሁል ጊዜም ለድሆች ለችግረኞች ምጽዋት ይሰጥ ነበር። ክብር ይግባውና ጌታችን የፍቅሩን ጽናት ባየ ጊዜ የእግዚአብሔር መልአክ ተገልጦለት ወደ እርሱ ወደ ሰማያት አወጣው። አስሩን አብያተ ክርስቲያናትም እንዴት እንደሚሰራ አሳየው። እነርሱም ስራቸው የየራሳቸው የሆነ ልዩ ነው። ተመልሶ መንፈስ ቅዱስ እንዳራቀቀው በአስደናቂ ጥበብ አነጻቸው። እንዲህም አብያተ ክርስቲያናትን አንጾ በፈጸመ ጊዜ መንግስቱን ለወንድሙ ልጅ አወረሰ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅ የተጎናጸፈ ኃይለ ሰራዊቶቹን ዙሪያው ሆነው ወደ እርሱ መጥቶ እንዲህ አለ፣ ወዳጄ ላሊበላ ወይ ሰላም ይሆንህ። እኔ በማይታበል ቃሌ እነግርሃለሁ ማደሪያህን በክብር ከከበሩ አስራ ሁለቱ ሐዋርያቶች ጋር ይሁን። በጸሎት በቃል ኪዳን ለሚታመን እምነቱ እንደ ጴጥሮስ ጳውሎስ ደም መፍሰስ ይሆንለታል። ወደ ቤተ መቅደስ የሄደ በኢየሩሳሌም ወዳለው ቤተ መቅደስ እንደሄደ እንደ ሆኖለታል። መቃብሩንም የተሳለመ የሥጋዬንም መቃብር እንደተሳለመ ተሳለመ ይሆንላል። በየአመታቱ ወሮች ሁሉ የተራቡቱንን እያጠገበ ለተጠሙትን እያጠጣ መታሰቢያን ለሚያደርግ እኔ የተሰወረ መና መግባለሁ፣ የህይወት ጽዋንም አጠጣዋለሁ። በመታሰቢያ ቀንም ዕጣን ወይም ስንዴ የሚያስገባውን እኔ በኢየሩሳሌም ሰማያዊት በውስጠኛው መጋረጃ ከተቆረ ከተቆረሰው ስጋ አቆርባለሁ። በአማላጅነትም እየታመነ የገልን የቃል ኪዳን መጽሐፍ የሚፈጽም ያንተ ስም በተጻፈ ቦታ እኔ ስሜ እኔ ስሙን እጽፋለሁ በፍጹም ልቡ ለሚያምን ይህንን የማይታበል ቃል የተናገርኩ የህያው እግዚአብሔር ልጅ እኔ ኢየሱስ ነኝ አለው። ላሊበላም ይህንን ቃል ኪዳን ስላጸናለት ክብር ይባውና ጌታችን እያመሰገነ በሰላም በምድር ላይ ወድቆ ሰገደ። ጌታችንም ሰላምታ ሰጥቶት በክብር በምስጋና ወደ ሰማይ ያደረገ። ከዚህም በኋላ ጥቂት ተማምታሞ በሰላም አረፈ። ነፍሱም የብርሃን መላይክ ተቀብለው ለዘላለም ሕይወት ማለው ወደ ዘላለም ሕይወት ማደሪያ ወደ ሆነው ማረፊያ ያስገቡት። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን። በረከታቸው ከእኛ ጋር ትኖ ለዘላለሙ አሜን። ሰላምን ለላሊበላ ሀናፄ መቅደስ በጥበብ በእምነ ይቡስ ዘንበለ መሬት ርጡብ ነሲዮ መባይተ አባ ሬጣም መርሎቱ ምስፍና ወምግብ ወዝንቱ ማር ተኩላ ነገስት ወህዝብ በእለተ ተወሊዶ ታገተ በንህብ በስመ አብ በወሉ መንፈስ ቅዱስ አህዱ አምላክ አማስሩ ወሰሉቱ ለሰኔ በዛት ለት አረፈ አባ ዮሐንስ ኤጲስቆጶስ ዘኢየሩሳሌም ወበዛቲ ዕለት ሰሩ መምህራነ ለህዝበ ክርስቲያን ዘብሔረ ግብጽ ወበዛቲ ዕለት ተስካረ እረፍቱ ለቃይናን ወልደ ሄኖስ። የሰማነውን በዝነ ልቡናችን ያሳድርብን አምላካችን እግዚአብሔር። ከቅዱሳን ረዴት በረከት ይክፈለን። ሀገራችን ጽኑ ሰላም ያደርግልን አምላካችን እግዚአብሔር። በመከራ በስቃይ ውስጥ የሚገኙ ወገኖቻችን በምህረቱ በቸርነቱ ይጎብኝልን። ከቅዱሳን ረዴት በረከት ይክፈለን። አቡነ ዘበሰማያት የተወደዳችሁ በመላው ዓለም ሆናችሁ የሊቃናት ሚዲያን የምትከታተሉ ወገኖቻችን፣ እንግዲህ በዛሬው ዕለት የነበረን መራ ግብር ይህንን ይመስል ነበረ። እንግዲህ በቀጣይ በሌላ ፕሮግራም እስከነገናኝ ድረስ ቸር ሰንብቱ።